ሰላም፣ ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ የዕለቱን መረጃ ይዤላችሁ መጥቻለሁ ማለት ነው። በመጀመሪያም ወደ ዋና ዋናዎቹ ስናልፍ የኦነግ ሸኔ ታጣቂዎች ሙሉ በሙሉ በሚባል ደረጃ የመንግስት የሰላም ጥሪ እየተቀበሉ ወደ ማህበረሰቡ እየተቀላቀሉ ይገኛሉ። እንዲሁም በአማራ ክልል ጥምር ጦሩ በጽንፈኛው ቡድን ላይ የማዳገም እርምጃ ወስዷል ማለት ነው። ከዚሁ ጋር በተያያዘ ኤርትራ ወደብን መጠቀም የንግድ እንጂ ፖለቲካዊ ወይም ወታደራዊ ጉዳይም አይደለም የሚል መረጃ ወጧል ማለት ነው። በዝርዝር የምናየ ነው የሚሆነው። በድጋሜ አብራችን ቆዩ። ወደብን መጠቀም የንግድ እንጂ የፖለቲካዊ ወይም ወታደራዊ ጉዳይ አይደለም ሲሉ የኤርትራ የውጭ ጉዳይ ሚኒስትር ተናገሩ። በኒውዮርክ እየተካሄደ ካለው የተመድ ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎች እንደሚከናወኑ ይታወቃል። ከእነዚህ መካከል የባህር በር የሌላቸው በማደግ ላይ ያሉ አገራት የውጭ ጉዳይ ሚኒስትሮች ስብሰባ አንዱ ነው። በዚህኛው ስብሰባ ላይ ንግግር ያደረጉት መካከለኛ መካከል የኤርትራዊ ውጭ ጉዳይ ሚኒስትር አቶ ኦስማን ሳላህ አንዱ ናቸው። በንግግራቸው የባህር በር ያላቸው ሀገራት ጎረቤቶቻቸውን ማሳለፍና የልማት አጋር ማድረግ እንደሚጠብቅባቸው አስረድተው ይህ ግን በዓለም አቀፍ ህግ በሉዓላዊነት በጋራ መከባበርና ጣልቃ ባለመግባት መርህ ላይ መመስረት እንዳለበትም ገልጸዋል። ትክክለኛ ትብብርን በስጋት ሳይሆን በመተማመን ላይ የተመሰረተ መሆኑን እንደሚገባ አስታውሰዋል። መታመን የሚገነባው ደግሞ አገራት እርስ በርሳቸው ነጻነታቸውን፣ የግዛት አንድነታቸውንና ግዴታቸውን በተመለከተ ሲከባበሩ መሆኑንም አስረድተዋል። አቶ ስማን ንግግራቸውን ሲቀጥሉም ኤርትራ ሉዓላዊ የባህር በር ጠረፍ ያላት ሉዓላዊ አገር ስትሆን ወደቦቿም ብሔራዊ ሀብቶቿ ናቸው። ወደብንም የመጠቀም ማናቸውም ጉዳይ የሚወስኑትም ኤርትራ እና እሷ የመረጠችው አጋር በሚያደርጉት የሁለትዮሽ ስምምነት ይሆናል ካሉ በኋላ ኤርትራ ወደቦቿን ለውጭ አገር ወታደራዊ አገልግሎት ወይንም ባህር ኃይል እንደማትፈቅድም አስታውቀዋል። የባህር በር የሌላቸው አገራት በጎረቤት አገራት ወደቦች የመጠቀም መብት ዝም ብሎ የሚመነጭ ወይንም በሌላ ሶስተኛ አካል ድርድር የሚከናወን ሳይሆን በዓለም አቀፍ ሕግ የሚመራ መሆኑንም አስረድተዋል። ሚኒስትሩ ጨምረውም ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም። ኤርትራ በወደቦቿ ፍትሐዊና እኩል በሆነ መንገድ የንግድ ብር ለማድረግ በሯ ክፍት ነው፣ ለህጋዊ የንግድ ስርዓት ወደቦቿ ክፍት ማድረጓንም ትቀጥላለችም ሲሉ ገልጸዋል። በሁሩጉሩ አካባቢ መሽጎ የቆየው የሸኔ ታጣቂ የሰላም መንገድ ምርጫ በማድረግ በሰላም ወደ ተዘጋጀለት ካምፕ እየገባ ይገኛል። የአካባቢው ነዋሪ ከፍተኛ አቀባበል እያደረገለት ሲሆን እስካሁን ከ57 በላይ የሸኔ ቡድን አባላት የሰላም መንገድ መርጠው እንደገቡ መረጃዎች እያመለከቱ ሲሆን ከዚህም በኋላ እንደሚቀጥልም ተገልጿል። እየተከተሉት ያለው የትግል መንገድ ስህተት መሆኑን ተገንዝበው ሀገራችንና ህዝባችንን ከማሰቃየት ይልቅ በሰላማዊ መንገድ ለመታገል መወሰናቸውንም ገልጸዋል። የኦነግ ሸኔ ታጣቂዎች በሁሩጉሩ ጉሩ ዜን ጃርጋዳ ጀርቲ ወረዳ ውስጥ ሙሉ ጦር መሳሪያ ይዘው ከህዝብ ጋርም ተቀላቅለዋል። ጥምር ጦሩ በጽንፈኛው ላይ የማያዳግም እርምጃ መውሰዱም ተሰምቷል። በሞረትና ጅሩ ወረዳ በጁሃር ቀጠና የተሰማራው የክልሉ አድማ መከላከል እና የወረዳው ጥምር ጦር በሞረትና ጅሩ ወረዳ በአርስና ጠንበላ ቀበሌ በተደረገ የተጠና ኦፕሬሽን የማያዳግም እርምጃም ወስዷል። ጥምር ጦሩ በሰሜን ሸዋ ዞን በሞረትና ጅሩ ወረዳ በአርሰና ጠንበላ ቀበሌ ባደረገው የተጠና ኦፕሬሽን ሀያ የጽንፈኛውን አባላት ሞትና ቁስለኛ አድርጓል። የሞረትና ጅሩ ወረዳ ሰላምና ጸጥታ ጽፈት ቤት ኃላፊ አቶ ማሙሽ ከበደ በመግለጫቸው እንደገለጹት በኦፕሬሽኑ ከሀያ በላይ የጽንፈኛ ኃይል ሲደመሰስ ዘጠኝ የጽንፈኛው አባላት ከነሙሉ ትጥቃቸውም ተማርከዋል ብሏል። በቀጠናው የሚገኘው የክልሉ አድማ መከላከልና የሰላም አስከባሪዎች በጋራ በመቀናጀት በጽንፈኛው ላይ በወሰዱት ስልታዊ እርምጃ በጠላት ላይ ከፍተኛ ሰብአዊ እና ማቴሪያሎች ሰራም አድርሰውበታል። በዚህ ዘመቻ ከሀያ በላይ የጽንፈኛው ኃይልን በመደምሰሱ ዘጠኝ ጽንፈኛ ከነ ትጥቃቸው መማረክ የተቻለ ሲሆን ክላሽ አራት ጥቁር ክላሽ አንድ አብራራው ሁለት ኤስኬስ ሶስት ጅምስሪ ሶስት አረቢጂዲ አንድ የዲሽቃ ሸንሸን ባለ ስልሳ ዜሮ ሁለት ስድስት መቶ የዲሽቃ ጥይት መጋዘን 14 ኤፍ አንድ ቦምብ ሁለት የፋል ጥይትና ሌሎችም የጦር መሳሪያዎች በቁጥጥር ስር ውለዋል። ጽንፈኛው ሲጠቀምበት የነበር በርካታ የመመገቢያና የማብሰያ ማቴሪያሎችም ወድመውበታል። ሰራዊታችን ከአካባቢው የጸጥታ መዋቅር እና ከሰላም ወዳዱ ህብረተሰብ ጋር ሆኖ የሚያደርገውን የተቀናጀ ኦፕሬሽን አጠናክሮ እንደሚቀጥልም የጽፈት ቤቱ ኃላፊ ተናግረዋል። ውድ የቻናል ቤተሰቦች ላይክና ሸር እያደረጋችሁ ለሌሎችም እንዲደርስ አድርጉ። እንዲሁም አዲስ የሆናችሁ ዕለት ለዕለት አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። የዕለቱ መረጃ ይህን ይመስላል። በሌላ መረጃ መለሳለሁ። እስከዛ ግን መልካም ጊዜ